ሰላም ነዎት። ሌት ነው ሌት ነው ረሱ። አውቃለሁ እኮ እዚህ ጋር ቁጭ ብለህ እናውራ። ሰው እዚህ ጋር ካየኝ ያስቸግራል። ይሁን ይኸው፣ እግዚአብሔር ይመስገን። ባለፈው አንዳንድ ትንሽዬ ነገር ለእርስዎ ሰጥቼ፣ አዎ እና እሱን ያዩ ሰዎች ለዚህ አባት ብሩን እና ያው ትንሽ ነገር ሰትሰሰት አይተናል። በጣም የሚያሳዝን አባት ነው ብላ አንድ እህት ውጭ ሀገር የምትኖር ሙሉ ልብስ ለርሶ ቀይር፣ ሙሉ ልብስ ግዛ ብላ ገንዘብ ልካለች። እግዚአብሔር ይባርክ።

አሁን እና በጣም ብ እና ያ ከአሁን በኋላማ ሰዎች እርሶን ቆም የሚያግዙ ሰዎች ይነሳሉ። በዚህ መሰረት አሁን ቪዲዮ ከተለቀቀ ገና ሁለት ቀን ነው። በሁለት ቀን ውስጥ ለዚህ አባት ከነ ጫማ ሙሉ ልብስ ቶሎ ብለህ ለዚህ አባት ቀይ ሙሹራ አስመስልን አባት ብሎ።

ሁሉም ነገር ይገባል። ብቸኛው እዚች ምድር ላይ ከሱ በላይ ስትሰራ ሲያይ ደስተኛ የሆነ ሰው እንዳጣ ይገባል። የእሱ እቅፍ ከየትኛውም እቅፍ በላይ ሰላም እንደሚሰጥ ያን እቅፍ ደግሞ መልሰማ ይህኔ አባት መጠሪያ ጋሻይ አባይኔ ይጥላ ጥላ ኑሮ በሽታና ዘንስ ሲያቃጥለኝ አንተ እኮ ነህ ከለላ የሆንከኝ የፍካት ዘመኔ ድምቀት የድካም ጊዜ ምርኩዜ እኔነት ኩራቴ ማንነት ሰውነቴን አባቴ፣ ይቅርታሽ ሚገባን ክብርና ፍቅር ስላልሰጠውክ ብቻ እወድሃለሁ ብዬ ፍቅሬን አላሳንስም። ከመውደድን በላይ እወድሃለሁ አባ። አንድ ቀን አባትህን ታጠዋለ። የዛኔ ደግሞ ሁሉም ነገር ይገባል። ው እዚች ምድር ላይ ከሱ በላይ ስትሰራ ሲያይ ደስተኛ የሆነ ሰው እንዳጣ ይገባሃል። የእሱ እቅፍ ከየትኛውም እቅፍ በላይ ሰላም እንደሚሰጥ፣ ያን እቅፍ ደግሞ መልሰ ማግኘት እንደማትችል ይገባል። እባክ አባተ በሕይወት ካለ የተቻለ እኔ ያላድርገለትና እቺን ዓለም በሰላም በደስታ እንዲሰናበት ፍቀድለ ወዳቸዋለሁ ይህኔ አባት መጠሪያ ጋሻይ አባይኔ ይጥላ ኑሮ በሽታና ዘን ሲያቃጥለኝ፣ አንተ እኮ ነው ከለላ የሆንከኝ። የፍካት ዘመኔ ድምቀት፣ የድካም ጊዜ ምርኩዜ፣ እኔነት ኩራቴ፣ ማንነት፣ ሰውነት አባቴ ይቅርታሽ የሚገባን ክብርና ፍቅር

በቃ ይሄን ለእርሶ የሰጠች ዱባይ ነው ያለች። ብርቱካን የምትባል ልጅ ነች። ዛሬ ይሄን ለእርሶ የሰጠች ይሄን ልብሱን የገዛሁት ትንሽ ገንዘብ ኪስ ላይ ቀርቷል። እሱን ገንዘብ ሰጠና ወደ ቤት ዛሬ ይሄዳሉ። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር ሁለት ሺህ ብር ነው።

እንዴት ነው በለ ግድብ የወታደር ሰላምታ እስኪ ወይ ለኔ ሰላምታ እዚህ

አሁን ወደ ቤት ሂዱ። እሺ ወደ ቤት ሄዱ። ኤ ባጃጅ እርሶን ወደ ቤት ያደርሰን። ሌላ እሺ፣ ሌላ ሰዎች፣ የሚረዱ ሰዎች እንደዚህ አሁንም ሲገኙ እኔ እርሶን መጥቼ እረዳለሁ። የሚያግዙ ሌሎችም ይገኛሉ። እነዚህን አባት መርዳት ማገዝ የምትፈልጉ ሰዎች በዚህ ከስር በምናስቀምጥበት ስልክ ቁጥር የደወላችሁ እንዲጠይቁ ስል በፈጣሪ ስም በትህትና እጠይቃለሁ። እነዚህ አባት 80 ዓመታቸው ኩርኩሩ ጋሪ የገፉ አንዳንድ እ ሰዎችን ኩርኩሪ ጋር የገፉ ሳሉ እና ደግሞ መንገድ ላይ አግኝተን እነዚህን አባት ለመርዳት ሞክረናል። እና እነዚህን አባት ማገዝ መርዳት የምትፈልጉ ሰዎች በዚህ ስልክ ቁጥር ደውላችሁ ጠይቁ። እባካችሁ እንደዚህ የተቸገሩ ሰዎችን የረዳን ያገዘን ስላለን ዛሬ ላይ ለእነዚህ አባት ይህን ልብስ ይህን ገንዘብ የሰጠች አንድ ይታች ነች። እንደዚህ አይነት አባቶችን መርዳት ማገዝ የምትፈልጉ ሰዎች የደወላችሁ ጠይቁ። እንዲሁም ይህን ቪዲዮ ወደ እናንተ ሲደርስ ሼር ዱት ሪፖስት ያደረጋችሁ ብዙ ሰው ጋር እንዲደርስ እንድታደርጉ ስል